ኣብዚ ስምነበይተይ ምንድ ነው? ወይ ምኖሽ ሳማ ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ያለው እግዚአብሔር ይመስገን። ይህን ለምትመለከቱት ሳማ ነው። ያው ይህችን የዚችን ነገር ሁላችሁም ታውቃታላችሁ እና ምን ላደረግ ነው እዚህ ፌሳል ስ ከተውና ለሚስትየው ሁለት ስጦታ አዘጋጅቼ ልሻለሁ እና ስጦታውን ከዚሁ እስፈለገሽ ውጪ እላታለሁኝ አማርጣታለሁኝ ማለት ነው። ከዛ በኋላ እሷ የምታረገውን ነገር እያንዳንዱን ነገር እናያለን ወደ እሷ ማማ እኔ የምልሽ ስጦታ ልሰጥሽ ነበር። ከፎጣ በፊት ስጦታ ልሰጥሽ ነበር እውነት። እንቺን ቀርመሽ ይሄን አይንሽ ላይ ሰሪው አይንሽ ደሞ ሰ አይንሽ ላይ ሰሪውና ማለት ነው። ሁለት ምርጫ ነው የምሰጥሽ። አንደኛው አዲስ አበባ ውስጥ ወይ ደግሞ ከአዲስ አበባ ውጭ አዳማ ምናምን ሄደን ፈታ እንልል። ሁለተኛው ደግሞ እኔ የሆነ ያሰብኩት ስጦታ አለ፣ እሱን ልገዛልሽ። እዚህ ፌስታል ውስጥ ሁለት ወረቀቶች አሉ። አይንሽን ጨፍነሽ ፈልገሽ ታወጫቸዋለሽ። ከዛ በኋላ ያገኘሽውን ወረቀት አድምጭኛ፣ ያገኘሽውን ወረቀት እጣሽ ይሆናል። ከዛ መርጠሽ እንዳታውጪ እኮ ነው። ታዲያ ና ሽሽ በይና፣ መርጠሽ አውጪ። ለምንድን ነው ማታሚው? በነገራችን ላይ እሱ ብቻ አለም፣ እሱ ብቻ አለም፣ ካሜራ የምቀርጽሽ ቤተሰቦቻችን፣ እስኪ አስደስታት፣ የሆነ ነገር አድርግላት፣ እስኪ በቃ ሁሌ የምታረጋት ፐራንክ እንደዚህ እንደዚህ ነው ምናምን ስላሉኝ በዚህ እስኪ ልካስሽ፣ እነሱም ይዩት፣ ለዛ ብዬ ነው ምቀርጽሽ። ሌላ ነገር አለ ሲቀጥል ደግሞ አይንሽን ሰሪ፣ ፌስታል ውስጥ ልስጥሽ እና ይቀር ለምን ተንኮል ይሆናል። አንቺ አታምኚኝ ማለት ነው። ካሜራ እንደዚህ ይዤ ቀርጭሽ አውቃለው እንደዚህ እንደዚህ ይዤ እሺ። ቆይ እሱን አይደለም። ለምን ዝም ብዬ ሰጥሻለሁ እድልሽን። የሰጠሽን አይንሽን አስረሽ ፈልገሽ አውጪ። እሺ ግን ቢሆን ደግሞ ሌላ አጸፋውን መካሻ ነው ብዙ ኮሜንት ካየሽ አንቺ እራሱ ያው እሺ በቃ ግን። ይኸውልህ ነገርኩህ እኮ በቃ ፌስታሉን ይዘሽ ፈልገሽ ታውጫለሽ። ሁለት ወረቀት ነው፣ አንዱን ነው የማውጣት ሁለት ናቸው መርጠሽ አንዱን የምታውጩው? ከከተማ ውጭ ቢሆን ለእኔ ደስ ይለኛል፣ ምክንያቱም እኔ አንቺ ልጃችን ሆነን ፈታ እንላለን። ፈለገሽ አውጪ። ምን ነው ምን ነው የሚያቃተለው፣ ምንሽ ምንድነው